ተረፈ ኤርምያስ ምዕራፍ 3። ያን ጊዜ ኤርምያስና ባሮክ የዚህ ነገር ምልክት በእውነት እንደተገኘ ዛሬ አወቅን ብለው አለቀሱ። ኤርምያስም እግዚአብሔርን አንዲት ነገርን እስክለምነው ድረስ አገሩን ሁሉ እንዳታጠፉ እለምናችኋለሁ ብሎ መላእክትን ለመናቸው። ጌታም ከወዳጄ ከኤርምያስ ጋር እስኪነጋ ድረስ አገሪቱን አታጥፉ ብሎ ለመላእክት ነገራቸው። ኤርምያስም ያን ጊዜ ጌታዬ ለምንሃለው፣ ካንተ ጋር እናገር ዘንድ እዘዘኝ ብሎ ተናገረ። ጌታም ወዳጄ ኤርምያስን የምትወደውን ነገር ተናገር አለው። ኤርምያስም አቤቱ ጌታዬ ይችን አገር በጠላቷ እጅ አሳልፈ እንድትሰጣት፣ የባቢሎን ወገኖች እንዲይዟት እነሆ ዛሬ አወቅኩ አለው። ተሰውረን ስለምናገለግልበት ንዋያ ቅድሳት ምን አደርግ ዘንድ ትወዳለህ? በላያቸውስ ምን አደርግ ዘንድ ትወዳለህ አለው። ጌታም እነሱን ወስደህ በምድር በቤተ መቅደስ አደራ ስጣት። አንቺ ምድር በውኖች ላይ የፈጠረሽ በሰገነት ክፍልም የከፈለሽ የፈጣሪሽ የእግዚአብሔርን ቃል ሰምተሽ ጌጥሽን ተቀበይ፣ ዘሩባቤል እስኪመጣ ድረስ ገንዘብሽንም ጠብቂ፣ ይበላት አለው ኤርምያስም ጌታ፣ ይለምንሃለሁ፣ ሕዝቡን ብዙ ዘመን ለጠበቃቸው ባሪያህ ኤርምያስንም ካገሩ ሰው ሁሉ ይልቅ ለጠበቀኝ ለኢትዮጵያዊ ሰው ለአቤሜሌክ የማደርገውን ግለጥልኝ ብሎ ተናገረ። እርሱ ከረግረግ ጉድጓድ አወጣኝ፣ እንዳላዝን የሀገሪቱን ጥፋት ያይ ዘንድ አልወድለትም አለ። ጌታም ለኤርምያስ ወደ አግሪጳስ ወይን ቦታ በዚህ ተራራ ጎዳና አቤሜሌክን ላከው፣ ህዝቡን ወደ አገራቸው እስከ መለሳቸው ድረስ እኔ እሰውረዋለሁ። ኤርምያስ አንተም ወደ ባቢሎን አገር እስክትደርስ ድረስ ከህዝቡ ጋር ወደ ግብጽ ሂድ፣ ወደ አገራቸው እስክመልሳቸው ድረስ ታስተምራቸው ኑር። ባሮክን ግን በዚያ በኢየሩሳሌም ተወው። ጌታም ይህንን ሁሉ ነገር ለኤርምያስ ነግሮት ከኤርምያስ ዘንድ ወደ ሰማይ አልፎ ሄደ። ባሮክና ኤርምያስም ወደ ቤተ መቅደስ ገቡ። የሚያገለግሉበትንም እቃ ሁሉ ጌታ እንዳዘዛቸው ለምድር ሰጧት። ምድርም ያን ጊዜ ተቀብላ ዋጠችው። ሁለቱም ሁሉ ተቀምጠው አለቀሱ። በማግስቱ በነጋ ጊዜ ኤርምያስ አቤሜሌክን ተንተራውን ይዘህ ወደ አግሪጳስ ወይን ቦታ በተራራው ጎዳና ሂድ። የእግዚአብሔር ረድኤት ጌትነቱን ባንተ ራስ አድሯልና ለታመሙ ወገኖች ትንሽ በለስን አምጣ ብሎ ላከው። እሱም እንዳዘዘው ሄደ። በማግስቱ በነጋ ጊዜ የከለዳውያን ሰራዊት አገሪቱን ከበቧት። ታላቁም መልአክ ነጋሪቱን መታ። እርሱም የከለዳውያን ሰራዊት ግቡ እነሆ በሮቹም ይከፈትላችኋል፣ አለ። ያን ጊዜም ንጉሡ ከሰራዊት ጋር ገብቶ ሕዝቡን ሁሉ ማረከ። ያን ጊዜም ኤርምያስ የቤተ መቅደሱን መክፈቻ ይዞ ከከተማ ወደ ውጭ ወጣ። ይህንንም መክፈቻ ፀሐይ፣ የእግዚአብሔር ማደሪያ የቤተ መቅደስን መክፈቻ ተቀበል ብሎ በፀሐይ ፊት ጣለው። ኃጢአታችንን እኛ እየተንከባከብናት ስለተገኘን ከተወለድን ጀምሮ እሱን ለመጠበቅ አይገባንምና እግዚአብሔር የእሱን ነገር እስከሚነግርህ እስከ ብዙ ዘመን ድረስ ጠብቀው አለው። ኤርምያስም ለወገኖቹ ሲያለቅስ እያዳፉ አወጡት። ከህዝቡም ጋር እስከ ባቢሎን ድረስ ወሰዱት። ባሮክ ግን አመድ ዘግኖ በራሱ ነሰነሰ። ተቀምጦም አለቀሰ። ይህንንም ሙሾ አሟሸ። ስለተወደደ ስለ ህዝቡ ኃጢአት ነው እንጂ ኢየሩሳሌም ስለምን ጠፋች? ኃጥአን እንዳይታበዩ የፈጣሪንም አገር በላያችን መውረስ ተቻለን እንዳይሉ ኢየሩሳሌም በህዝቡ ኃጢአትና በእኛ ኃጢአት በጠላቶቿ እጅ ወደቀች እንጂ በእነሱ ኃይል አይደለም አለ። በእኛ ኃጢአት ለእናንተ ተሰታችሁ እንጂ ይችን አገር መውረስ የተቻላችሁ በእናንተ ጽናት አይደለም። ፈጣሪያችንም ያዝንልናል፣ ወደ አገራችንም ይመልሰናል። ለእናንተ ግን ድህነት የላችሁም። ከዚህ ዓለም በሞት ወጥተው ሄደዋልና የዚህችንም አገር መውረስ ጥፋት አላዩምና አባቶቻችን ይስሐቅና፣ አብርሃም ያዕቆብ ንዑዳን ክቡራን ናቸው። ይህንንም ከተናገረ በኋላ እያለቀሰ ወጣ። ኢየሩሳሌም ስለ አንቺ ሐዘንን አዝናለሁ አለ። ከከተማውም ወጥቶ በመቃብር ቤት አደረ። መላእክትም መጥተው ሁሉን ይነግሩት ነበር።